ቪቫዲቻ ቪቫዲቻ ጦና ናቶ ላይታ ዲቻዎች ይገባቸዋል ይገባቸዋል። ግን እኔ የሚያሳዝነኝ ምንድነው፣ ማንም እንደፈለገ ተርን ኦን እና ተርን ኦፍ የሚያደርገው ስሜታችን ነው የሚያሳዝነኝ። ስሜት የሰው ልጅ ሞራል የሚባል ነገር አለ። ይሄ ሁሉ ደጋፊ አገሩን ለቆ እግር ኳስ ጨዋታ ሊመለከት እንቅልፉን አቶ ሲጓዝ አድሮ መሀል ከተማ አዲስ አበባ ደርሶ ስታዲየም አትገባም ብላ ለሊት ስድስት ሰዓት ላይ ባወጣው መግለጫ ስታዲየም መግባት አትችልም ብላ አገድከው። እያለቀሰ በቴሌቪዥንም ቢሆን ተመለከተ። ሜዳ ውስጥ የነበረውን የዳኝነት በደሉን ኤቭሪባዲ ነውስ፣ ሁሉም ሰው ያውቀዋል። በዛ አይነት በደል ውስጥ አለፈ። እያለቀሰ ለፈጣሪው እያለቀሰ ያ ሁሉ የዲቻ ደጋፊ ታሰረ። በየእስር ቤቱ እስር ቤቱ ተጨናንቀው ነበር ምንም የማቅ ማህበረሰብ ኳስ ሊያይ የመጣን ህዝብ አስቆጥተ ሌላ ነገር ፍለጋ ካልሆነ በስተቀር እንደዛም ሆኖ ምንም አላለም። በደሉን ለፈጣሪው አልቅሶ ሄደ። ግን አግባቡ ግን በአግባቡ ዋንጫዬ ይመለስልኝ የሚል የሚገባውን ጥያቄ ጠየቀ። የማህበረሰብ ጥያቄውን መልሶ ሲያጤኑት ለካ የሰሩት ነገር በጣም ሼም ነው። ለካ ይሄ በእነሱ በፊፋ ደረጃ አፍ የሚያስይዝ ጉድ የሚያስብል ነው። እንደ ሀገር ተዋርደናል። ያዋርዳል፣ በጣም ያስጠላል። ሰው ጉድህን ለመሸፈን ይህንን ማህበረሰብ ደግሞ መልሽ ላለው ተነስና ደስታ እንግለጽ? ኧረ እባክህ እውነትህን ነው። ማን ነው የሚመራው እግር ኳስ ፌዴሬሽኑን ማን ነው የሚመራው? ተውላቸው። ኳስ ተጫዋቾች ለሆኑ ልጆች ኳስ ሪታይር ሲያደርጉ ከኳስ ሲገለሉ ቢፈልጉ ኮች ይሆናሉ። በኢትዮጵያ ውስጥ አንመለከትም ብዙ ጊዜ ያን ነገር ስጋ ቤት ከፍተው ነጋዴ ሲሆኑ ነው የምናውቀው። የኢትዮጵያ እግር ኳስ ተጫዋቾች አፍተር ሪታይርመንት ምንም ነገር በቃ ሌላ ወይ ደላላ ሆኖ ነው የምናገኘው። ተዋቸው፣ ስልጣኑ ስጧቸው፣ ኳሳችንን እነሱ ይምሩት። ከኳስ አበቃን ብለው እንትን ሲሉ በኳስ ጉዳይ ላይ ባለው ስራ ላይ አሰማሯቸው፣ አሰማሯቸው። ማንም እየተነሳ በማያውቅበት አንድ ቀን ኳስ መጥቶ የማያውቅ ሰው የእግር ኳስ ፌዴሬሽኑን ሊያስተዳድር የፊልም አክተር ተነስታ የእግር ኳስ ፌዴሬሽን አምባሳደር ምናምን፣ ተው፣ አረ፣ በእናታችሁ አትቀልዱ። ለህዝቡ ስሜት ተጨነቁ፣ ለህዝቡ ስሜት ተጨነቁ። አንዳንድ ያስፈራል። በሀገራችን ጉዳይ ላይ ወተብ እንደዚህ በቪዲዮ የሆነ ነገር ለመስራት እየፈራን መተናል ወይ? የሆነ ነገር እንደረግ ይሆን እንዴ? ለምንድን ነው ኳስ ነው ያወራነው፣ ስለ ኳስ ነው፣ ፖለቲካ አይደለም። ለምን ፖለቲካ ታደርጉታላችሁ? ኳስ ነው። ኳሱና ፖለቲካውን ለዩት። በአግባቡ መደረግ ያለበት ነገር ይደረግ። ይሄን ቪዲዮ ሪፖስት ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱልኝ። ኮፒ ሊንክ ሪፖስት እያደረጋችሁ ለሚመለከተው አካል አድርሱልኝ። ማንም እየተነሳ ስሜቴን ተርን ኦን ተርን ኦፍ እንዲያደርገው እኔ አልፈቅድም። እኔ አልፈቅድም። የሲዳማ ቡና ተጫዋች ያለ አግባብ ተሰልፏል። ታውቁታላችሁ። የተቀጣውም ተጫዋች ያውቀዋል። በዚህ ጉዳይ ላይ መልስ ይስጥ። ሜንሽን አድርጉት። ያለ አግባብ የተሰለፈውን ተጫዋች ሜንሽን አድርጉት። ምንድን ነው የምታደርገው? አንተስ ብትሆን ኳሳችን ወዴት ነው የምትወስዱት? ከዛ የኢትዮጵያ ወጣት በአጠቃላይ በውጭ ኳስ ላይ ተጠምዷል። ምን አለ እዚህ እዚህ ሁሉም ነገር ሺት ነው እኮ በምታየው መልኩ ነው። አንድ ቀን ኳስ መጥቶ የማያቅ ሰው ነው እግር ኳስ ፌዴሬሽኑን እየመራው ያለው። በጣም ያሳዝናል። በጣም ያሳፍራል። በጣም ያሳፍራል። የህዝቡን ስሜት አስቡላት። ህዝቡ ኳስ ናት ተርንምት እቺ ዘጠና ደቂቃ የሚጫወቷት አስራ አንድ ተጫዋቾች በዛና በዚህ ጎራ ሆኖ የሚጫወቷት ስሜት፣ ልዩ ስሜት ናት። እና ባካችን፣ ባካችን የሀገራችንን እግር ኳስ ታደጉት። ብትችሉ፣ ብትችሉ ለሚመለከተው አካል ልቀቁለት። በግብርና ተመረቀ መጥተ ኳስ አስተዳደር ውስጥ አትግባ። በሆነ ነገር ተመረቀ መታ እግር ኳስ እንትን ውስጥ አትግቡ። ኳስን ለኳስ ተጫዋቾች ሰውት፣ አትሌቲክሱን ለአትሌቲክሶች እንደተዋችት ሁሉ እግር ኳሱንም ለኳስ ተጫዋቾች ሰውላቸው ባካችሁን። ያሳፍራሉ እኮ በአለም ደረጃ ያሳፍራል። የትኛውም አፍሪካዊ ሀገር እንደዚህ ሲያደርግ እኔ አላቅም። አይሆንም። ደግሞ እነሱ ሄደዋል፣ ከኛ ብዙ ርቀዋል። በዚህ በኩል ስቴዲየም ቢሰራ ምን ዋጋ አለው? እንደዚህ አይነት አመራር ካለ መሰለፍ የሌለበትን ተጫዋች እያሰለፍ ያለፈን ጨዋታ ድጋሚ በሪፕላይ ማየት በማንችልበት አይነት ሁኔታ ውስጥ ሆነን፣ አረ ተዉ። ይሄ የዘመነ ዘመን ነው፣ ተዉ እልል ያለ በቃ የተቀየረ ዘመን ነው። እና እባካችሁን ይህንን ቪዲዮ ኮፒሊንክ ሪፖስት እያደረጋችሁ ለሚመለከተው አካል አድርሱልኝ። ስሜታዊ ሆኜ ከሆነ አላቅም ይቅርታ። ግን ኳስ እንደዚህ ናት። ማንም እየተነሳ ስሜቱን እንደፈለገ ስሜቴን ሊጎዳው አልፈልግም። ትናንትና ድንገት ነው ሰበር መረጃ ምን ከሲዳማ ቡና ዋንጫው ተነጥቆ ለወላይታ ዲቻ ይሰጠው አይሰጠው አይደለም የሚገባው አል ዲቻ በሰዓቱ ግን ብሰጡት ልዩ ስሜት ነበረው። ያ ህዝብ እንደዚህ ተሞ ሲመጣ ዋንጫ በልቶ ቢሄድ ያኔ ነበረ ስሜቱ። አልቅሶ ደምን በአልቅሶ የሚታሰረው ታስሮ ወደ ቤቱ ከሄደ በኋላ ዛሬ የተነስተ ዋንጫ ሰጥቻለሁ ብትል ምንም ጥቅም የለውም። ምንም ጥቅም የለው። ይህን ቻናል ፎሎ ካላደረጋችሁ የፕላስ ምልክቷን እየተጫናችሁ ቤተሰብ እንድትሆኑኝ እጠይቃለሁ። ኮፒ ሊንክ፣ ሪፖስት እንዳይረሳ። ዲስክሪፕሽን ላይ ባለው ዩቲዩብ ቻናል ላይ እየገባችሁ በወላይታ ዲቻ እና በሲዳማ ቡና እንዲሁም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ዙሪያ የሰራሁት ቪዲዮ አለ። እዛ ላይ ተከታተሉኝ። ሰብስክራይብ ካላደረጋችሁ ዩቲዩብ ቻናል ላይ ሰብስክራይብ ገብታችሁ አድርጉ። ይመሻችሁ። ቪቫ ዲቻ፣ ቪቫ ዲቻ። ጦና ናቶው